ወደዳትና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆያችሁ የእለቱ ዘገባችን ተጀምሯል። በቅድሚያ አበይት ነጥቦችን እንሆ። ጠቅላይ ምክር ቤቱ በጥላቻ ንግግር ግጭት ለመፍጠር የሚንቀሳቀሱ አካላትን ተጠያቂ እንዲሆኑ ጠይቋል። ትሰሙታላችሁ። አሳሳች የሽያጭ ማስታወቂያዎችን በንግድ መደብሮቻቸው ላይ በለጠፉ ከአንድ ሺህ በላይ ነጋዴዎች እርምጃ መወሰዱ ተገልጿል። ሙሉን ታደምጡታላችሁ። የካናዳ ቀጣዩ ጠቅላይ ሚኒስቴር ከአሜሪካ ጋር የተጀመረውን የንግድ ጦርነት ለማሸነፍ ቃል ገብተዋል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎች የባህር ማዶና የሀገር ውስጥ መረጃዎችን ትሰማላችሁ። አብሮነታችሁ አይለይን። በጠቅላይ ምክር ቤቱ በጥላቻ ንግግር ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑ ተጠየቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የጥላቻ ንግግር የሚያደርጉ ግለሰቦች አስተማሪ ቅጣት እንዲያገኙና ጉዳዩ በቀጥታ የሚመለከታቸው የፍትህ የጸጥታና የደህንነት አካላት የህግ ተጠያቂነትን ለማፋጠንና መሰል ጥፋቶችን እንዳይደገሙ ከመቸውም ጊዜ በላይ በልዩ ትኩረት እንዲሰሩ ጠይቋል። ምክር ቤቱ ለአህዱ በላከው መግለጫ የእስልምና መልካም እሴቶች ና

ክብር በመዳፈር ህዝብን ሙስሊሙን የሚያስቆስሉ የጥላቻ ንግግር በስፋት እየተሰራጨ መሆናቸውንም መረዳቱን አስታውቋል። በአደባባይ የተላለፈው የጥላቻ ንግግርና ሃይማኖታዊ ትንኩሳ በህዝበ ሙስሊሙ ላይ የፈጠረውን ህመም በአግባቡን በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱን ጠይቋል። ምክር ቤቱ በመግለጫው እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሳቤ ጉዳዩን በትዕግስት ሲከታተል መቆየቱንም ነው ያመላከተው። ይሁን እንጂ ጠቅላይ ምክር ቤቱ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ በመሆኑ የኢስላምና የነብዩ መሐመድን ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛው አይነት ተግባር ቅድሚያ ሰጥቶ የሚሰራ መሆኑንም አስታውቀዋል። የጥላቻ ንግግር በየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዝና ተጠያቂነትን እንዲሰፍን እንደሚሰራም ነው ያሳሰበው። በመሆኑም በተደጋጋሚ ተከስቶ በቸልታ እየታለፈ ያለው የኢስላምና የነቢዩ መሐመድ ክብር የሚነካ የጥላቻ ንግግር ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ ጉዳዩ በቀጥታ የሚመለከታቸው የፍትህ፣ የጸጥታና የደህንነት አካላት የሕግ ተጠያቂነትን ለማምጣትና መሰል ጥፋቶችን እንዳይደገሙ ከመቼውም ጊዜ በላይ በልዩ ትኩረት እንዲሰሩ ምክር ቤቱም ያሳስባል። በመሆኑም ጠቅላይ ምክር ቤቱ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመካረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስድ ይህ በአደባባይ የተላለፈ የጥላቻ ንግግርና ሃይማኖታዊ ትንኩሳ በህዝብ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከታቸው የጸጥታና የህግ አካላት ተጨማሪ ጥፋት ከመከተሉ በፊት አስቸኳይ እርምጃ እንዲወስዱ። የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ የአጀንዳና የሀሳብ ተጋሪዎች አሉት። በመሆኑ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ ሁሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙ እንዲሁም ወቅቱ በሙስሊሞችና በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንዲህ አይነት ከሃይማኖትና ከኢትዮጵያዊነት እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበትና የሚታረሙበት ሆና ወቅት እንዲሆንም ጥሪውን አቅርቧል። አሳሳች የሽያጭ ማስታወቂያዎችን በንግድ መደብሮቻቸው በላይ በለጠፉ ከ1000 በላይ ነጋዴዎች እርምጃ መወሰዱ ተገለጸ። ባለፉት ሰባት ወራት በአዲስ አበባ ከተማ የተለያዩ አካባቢዎች በሚገኙ የአልባሳት፣ የጫማ፣ የቤትና የቢሮ ቁሳቁሶች፣ የኤሌክትሮኒክስ እቃዎችን በመሸጥ ስራ ላይ ተሰማርተው የሚገኙ የንግድ ተቋማት ላይ በተደረገ ቁጥጥር አሳሳች ማስታወቂያ በተመጠቀሙ 1148 ነጋዴዎች ላይ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ አስታውቋል። ቢሮው ከወሰደው እርምጃዎች መካከል የህግ ተጠያቂነት፣ የገንዘብ ቅጣት፣ የንግድ ፍቃድ መሰረዝ የሚገኙበትም ሲሆን ማስጠንቀቂያ የተሰጣቸው ድርጅቶችም ይገኙበታል ነው የተባለው። በቢሮው የሸማቾች መብት ጥበቃ ዳይሬክተር ተስፋ ለማቦርደ እርምጃው የተወሰደው በባለስልጣኑ በተደረገው ድንገተኛ ቁጥጥር መሆኑንም ነው የተናገሩት። አክለውም እርምጃ ከተወሰደባቸው ነጋዴዎች መካከል በተለይም ታላቅ የበዓል ቅናሽ የሚሉ የወረቀትና የባነር ማስታወቂያን ለጥፈው የእቃዎቹን የቀደመ ዋጋቸውን ያልጻፉ፣ ቅናሹ ምን ያህል እንደሆነና ለምን ያክል ጊዜ እንደሚቆይ ያልገለጹ፣ የትኛው ምርት ላይ ቅናሽ እንደተደረገ በግልጽ ያላስቀመጡ፣ በግልጽ የሚታይ የዋጋ ማስታወቂያ ቅናሽ በተደረገባቸው እቃዎች ላይ ያልለጠፉ ታላቅ የዋጋ ቅናሽ የሚል ማስታወቂያ ቢለጥፉ ክል ቅናሽ ስለመደረጉ የሚያመላክት መረጃ ያላቀረቡ መሆናቸውንም ገልጸዋል። ተቋማቱ አሳሳች የሆኑ የሽያጭ ማስታወቂያዎችን በወረቀትና በትልልቅ ባነር የባህል ቅናሽ በሚል የተለጠፉ ሲሆን የአንዳንዶቹ የንግድ ማስታወቂያዎች ቆይታ ከጥር ጀምሮ እስከ የካቲት አንድ ቀን 2017 ዓ.ም የሚቆዩ መሆኑንና የሚያመላክት ቢሆንም በተለጠፈው የቅናሽ ማስታወቂያ መሰረት ሽያጭ አለመፈጸሙን በቁጥጥር ስር ሂደት መታወቁንም አክለዋል። ይህም በመሆኑ ነዋሪው ለመታለል ወንጀልና ለአላስፈላጊ ወጪ መዳረጉን ነግረውናል። መሰል ሕገ ወጥ ተግባራትን ቢሮ አጽንኦት ሰጥቶ እየተቆጣጠረም ይገኛል ነው የተባለው። ዳይሬክተሩ አያይዘውም ነጋዴዎች ስለሚሸጡት እቃ ወይም አገልግሎት ሐሰተኛ ወይም አሳሳች የዋጋ ቅናሽ ማስታወቂያ መለጠፍ የወንጀል ድርጊት መሆኑን አውቀው ከእንደዚህ አይነት ድርጊት እንዲቆጠቡም አሳስበዋል። ሸማቹ ማህበረሰብ በእነዚህ ሀሰተኛ መረጃዎች ተታሎ ግዢ ከመፈጸሙ በፊት በምርትና አገልግሎቶች ላይ እውነተኛ ቅናሽ መደረጉን በተለያዩ መንገድ ማረጋገጥ እንዳለበትም ነው ያሳሰቡት። የሰሜን ኮሪያ መረጃ መንታፊዎች ከዘረፋው 1.5 ቢሊየን የክሪፕቶን ገንዘብ 300 ሚሊዮን ዶላር በጥሬ ማውጣታቸው ተነገረ። ለሰሜን ኮሪያ አገዛዝ እንደሚሰሩ የሚታመኑ መረጃ መንታፊዎች ከዘረፉት 1.5 ቢሊዮን ዶላር የበይነመረብ ገንዘብ ሶስት መቶ ሚሊየን ዶላሩን በጥሬ ማውጣታቸው ተነግሯል። ላዝራይስ ቡድን እየተባሉ የሚጠሩት መንታፊዎች ከሁለት ሳምንት በፊት ባይ ባይት ከተባለ የበይነ ገንዘብ ኩባንያ ትልቅ የዲጂታል ገንዘብ መዝረፋቸውም ታውቋል። ባለፈው የካቲት 14 ወንጀለኞች ከባይባይትን አቅራቢያ በሚስጥር የገንዘብ ዝውውሩን በመተንተፍ ድርጅቱ ወደ ራሱ ቦርሳ የላከ መስሎት ወደ መንታፊዎቹ ልኳል። የድርጅቱ ስራ አስፈጻሚ ቤንዙ ገንዘቡ እንዳልተወሰደ ለደንበኞቻቸውም ማረጋገጫ ሰጥተው ነበር። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥተው መጠቀም እንዳይችሉ ክትትል ሲደረግባቸውም ቆይቷል። የዘረፋ ባለሙያዎቹ ቡድኑ ገንዘቡን ለሰሜን ኮሪያ አገዛዝ ለመከላከያ ልማት ለማስገባት ሌት ተቀን እንደሚሰራም ይናገራሉ። በበይነ ገንዘብ ዝርፊያ ከሚታወቁት መንታፊዎች መካከል የሰሜን ኮሪያዎቹን በማጠብም ወደር የላቸውም ይላሉ። አሜሪካና አጋሮቿ በቅርብ ዓመታት በርካታ መረጃዎችን በመንተፍ ሰሜን ኮሪያ ለወታደራዊና የኒውክለር ልማቷ ታውላለችን በሚል ይከሰሳሉ። ከባይናባይት ከዘረፈው ገንዘብ ሀያ በመቶ የገባበት ባለመታወቁ መመለስ እንደማይቻል ድርጅቱና መርማሪዎቹም ተናግረዋል። ድርጅቱ ከዝርፊያው በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱ የተገለጸ ሲሆን ላዝረስ ቡድን ላይም ጦርነት ማወጁንም አስታውቋል። መንታፊዎቹ የዘረፉትን በይነ ገንዘብ በሚታወቁ ማስተላለፊያ አገልግሎቶች እንደ ዶላር በመሰሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡን መያዝም ይቻላል። እስካሁን በዚህ መንገድ 20 የሚሆኑ ሰዎች 40 ሚሊዮን ዶላር የሚያወጣ በይነ ገንዘብ እንዳያስተላለፉ ቢያግዱም ባለሙያዎቹ ግን የቀረውን ገንዘብ ለማስተላለፍ እምብዛም ተስፋ አይታያቸውም ሰሜን ኮሪያ ካላት የምን ተፋና የገንዘብ ማጠብ ብቃት አንጻር የቀረውን ገንዘብ ለማስመለስ ያለው ድል አነስተኛ ነው ይላሉ። ከዚህ በተጨማሪም ዝውውሩን ተከታትሎ ለማገድ ሁሉም የበይነ ገንዘብ ኩባንያዎች ተባባሪ አለመሆን የዘረፋውን ገንዘብ ለማስመለስ እንደ ችግርም ታይቷል ነው የተባለው። ሰሜን ኮሪያ እስካሁን ላዝረስ ከተባለው ቡድን ጀርባ እንዳለች አምና የማታውቅ ሲሆን ገንዘብ ለማግኘት ሲባል ግዙፍ መረጃ በመመንተፍ በመላው ዓለም ስሟ የሚጠቀስ ብቸኛዋ ሀገር መሆኗ ግን ይታወቃል። ከዚህ ቀደም ቡድኑ ባንኮችን ኢላማ የሚያደርግ ሲሆን ባለፉት አምስት ዓመታት ግን የበይነ ገንዘብ ኩባንያዎችን ማጥቃት ላይ አተኩሯል። ዘረፋ እምብዛም ቁጥጥር የማይደረግበትና የተመዘበረን ገንዘብ ለማስመለስ ጥቂት አማራጭ መንገዶች ብቻ ያሉት ነው። በቅርብ ጊዜ ከሰሜን ኮሪያ ጋር የተያያዙ አራት ምንተፋዎች ያሉ ሲሆን እንደ ኢሮፓውያን አቆጣጠር በ2023 300 ሚሊዮን ዶላር የሚጠጋ የበይነ ገንዘብም ተዘርፏል። በ2020 አሜሪካ የላዝረስ ቡድን አካል በመሆን ሰሜን ኮሪያውያንን በአስቸኳይ ከሚፈልጉ ወንጀለኞች ዝርዝር ውስጥም አስገብታለች። ነገር ግን ግለሰቦቹ ሰሜን ኮሪያን ለቀው ካልወጡ በስተቀር በቁጥጥር ስር የማዋላቸው እድል እጅግ ዝቅተኛም ነው የተባለው። የካናዳ ቀጣዩ ጠቅላይ ሚኒስቴር ከአሜሪካ ጋር የተጀመረውን የንግድ ጦርነት ለማሸነፍ ቃል ገብተዋል። ጀስቲን ትሩዶን ለመተካት ያሸነፉት ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒ አለመረጋጋት የገጠማትን ሀገር ሲረከቡ ከፕሬዝዳንት ትራምፕ ጋር አገራቸው የገባችውን የንግድ ጦርነት ለማሸነፍም ቃል ገብተዋል። የቀድሞው የብሔራዊ ባንክ ገዢ ሶስት የሊበ ፓርቲ ተቀናቃኞቻቸውን በማሸነፍ የስራ መልቀቂያ ያስገቡት ጀስቲን ትሩዶን ይተካሉ ተብሏል። የአምሳ ዘጠኝ ዓመቱ ማርክ ካርኒ ድላቸውን ተከትሎ ባደረጉት ንግግር ካናዳ ላይ ታሪፍ የጣሉትን ፕሬዚዳንት ትራምፕ በመወረፍ አሜሪካ ስህተት ልትሰራ አይገባምን ብለዋል። እንደ ሆኪ ጨዋታ በንግድም ካናዳ ታሸንፋለች ብለዋል። በሚቀጥሉት ቀናት ቃለ መሐላ ፈጽመው አዲሱ የካናዳ ጠቅላይ ሚኒስቴር ይሆናሉ ተብለው የሚጠበቁት ሲሆን ለቀጣዩ ጠቅላላ ምርጫ ሊበራል ፓርቲን ይመራሉም ተብሏል። ተመራጩ ጠቅላይ ሚኒስቴር ከዚህ ቀደም በሕዝብ ምርጫ የሚያዙ ስልጣኖችን ይዘውም አያውቁም። የፓርቲው የስልጣን ፉክክር የጀመረው ባለፈው ጥር ፕሬዚዳንት ቱርዶ አስር አመት ከሚቀረብ የስልጣን ቆይታ በኋላ የስራ መልቀቂያ ማስገባታቸውን ተከትሎ የመጣም ነው ተብሏል። ትሩዶ በኑሮ ውድነትና በመኖሪያ ቤት ቀውስ ምክንያት ህዝባዊ ተቀባይነታቸው በመቀነሱ ከስልጣን እንዲለቁ ከፓርቲያቸው ውስጣዊ ግፊትም ገጥሟቸዋል። እሁድ ምሽት በተካሄደ ምርጫ ማርክ ካርኒ 85.9 በመቶ ድምጽ በማግኘት የቅርብ ተፎካካሪያቸው የቀድሞው የገንዘብ ሚኒስትር ክሪስቲያን አንደስን አሸንፈዋል። በዚህ ምርጫ 150 ሺህ ሰዎች ድምጽ መስጠታቸውን ፓርቲው አስታውቋል። በእንደራሴዎች ምክር ቤት አናሳ ወንበር ያለውን መንግስታቸውን የሚመሩት ካርኒ አጠቃላይ ምርጫ እንዲደረግ ጥሪ ያቀረቡ አሊያም ተቀናቃኞቻቸው በሚቀጥለው ወር እምነት በማጣት ድምጽ ከስልጣን ሊያሰናብቷቸውም ይችላሉ። ገዢው ሊበራል ፓርቲ ከቱሩዶ መልቀቂያ ማስገባት በኋላ ያልተጠበቁ የፖለቲካ ለውጦችን እያስተናገደ ሲሆን፣ በተለይም አዲሱ የአሜሪካ ፕሬዚዳንት ትራምፕ የንግድ ዛቻና ካናዳን የመጠቅለል ፍላጎት ካናዳውያንንም አስደንግጧል። የተመራጩ ጠቅላይ ሚኒስቴር የድል ንግግር በአብዛኛው የአሜሪካ ትልቋ የንግድ አጋር በሆነችው ካናዳ ላይ ትራምፕ በጣሉት ያለአግባብ ታሪፍ ላይ ያተኮረም ነበረ። ባለፈው ሳምንት አሜሪካ በካናዳ ምርቶች ላይ የ25 በመቶ ታሪፍም ጥላለች። ካናዳም ለእርምጃው ምላሽ በመስጠት በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን የአሜሪካ እርምጃ የሀገሪቱን ኢኮኖሚ ለመጣል የተወሰደ ነው የሚል ክስም ቀርቦባታል። ካኒ በንግግራቸው ትራምፕ ካናዳውያን ሰራተኞችን፣ ቤተሰቦችንና ንግዶችንም እያጠቁ ነው ብለዋል። ታዳሚው አሜሪካንን የሚቃወም ድምፅ ሲያሰማ እንዲሳካለት አናደርግምም ሲሉ አክለዋል። ማርክ ካርኒ መንግስታቸው አሜሪካ ክብር እስክታሳያቸው ድረስ በአሜሪካ ምርቶች ላይ የተጣለው ታሪፍ እንደሚጸናም ተናግረዋል። የካናዳ ኢኮኖሚ ከአሜሪካ ጋር ባለው ትልቅ የንግድ ልውውጥ የተመሰረተ ሲሆን በትራምፕ የሚጣለው ታሪፍ ሙሉ ለሙሉ ገቢራዊ ከሆነ ኢኮኖሚው የውድቀት ስጋት ሊገጥመው እንደሚችልም ይጠበቃል። አሜሪካና ዩክሬን ከፍተኛ ባለስልጣናት በሳውዲ አረቢያ ተገናኝተው ሊመክሩ ነው። ዩክሬን በሰው ኃይልና ሀብት እየተመናመነች ነው ያሉት ትራምፕ በአፋጣኝ ድርድር እንዲጀመር አሳስበዋል። የአሜሪካና የዩክሬን ከፍተኛ ባለስልጣናት ልዑካን ቡድኖች ጦርነቱን ለማስቆም ዓላማውን ያረገ ውይይት በነገ እለት በሳውዲ አረቢያ የሚያካሂዳሉ። ባለፈው ወር በፕሬዚዳንት ዶናልድ ትራምፕ እና በዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ መካከል የተደረገው ውይይት ወደ ውዝግብ ከተቀየረ በኋላ ዩክሬናውያን ከትራምፕ አስተዳደር ጋር ያላቸውን ግንኙነት ለማሻሻል ያላቸው ቁርጠኝነት የሚያሳዩ ምልክቶች የአሜሪካ ልዑካን እንደሚከታተሉን ተነግረዋል። ፕሬዚዳንት ትራምፕ ከዘለንስኪ ጋር ከተጋጩ በኋላ አሜሪካ ለዩክሬን የምታደርገው ወታደራዊ እርዳታ አቋረጡ። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ፣ የብሔራዊ ደህንነት አማካሪው ማይክ ዋልትዝ እና የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ለጉባኤው ወደ ጅዳ አቅንተዋል። ሮይተርስ ከሉካን ቡድኑ አባላት መካከል ስማቸውን ያልጠቀሰው አንድ ባለስልጣን ዩክሬናውያን ከ2014ና 2022 ድንበር ጥያቄ ባለፈ ለሰላም ያላቸውን ቁርጠኝነት መመልከት እንፈልጋለን ብለዋል የ2014 ድንበር ሩሲያ የክሪሚያን ግዛት ከማዋሃዷ በፊት የነበረው የዩክሬን ክፍል ሲሆን የ የ2022 የድንበር ጉዳይ ደግሞ ጦርነቱ ከመጀመሩ በፊት ያሉት የዩክሬን መሬቶች ጥያቄ የሚነሳባት አጀንዳ ነው የትራምፕ አስተዳደር ኪቭ ከሞስኮ ጋር ሰላም መፍጠር የምትፈልግ ከሆነ አንዳንድ የግዛት ጥያቄዎችን መተው እንደሚኖርባት ሲናገር በተደጋጋሚም ተደምጧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትላንትና እለት ለጋዜጠኞች ባደረጉት ንግግር ከነገው የከፍተኛ ባለስልጣናት ውይይት ፍሬያማ ውጤት እንደሚጠብቁም ተናግረዋል። በዛሬ እለት ወደ ሳውዲ ያቀኑት የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ በበኩላቸው ሰላምን ለማስፈን የማደርገውን ጥረት ለመቀጠል ወደ ሳውዲ እጓዛለሁም ብለዋል። ዘለንስኪ የሩሲያው ፕሬዚዳንት ቭላዲሚር ፑቲንን ሰላምን እንደማይፈልጉና ሩሲያ በዩክሬን ላይ በጀመረችው ጦርነት ግልጽ የሆነ ሽንፈት ካላስተናገደች ሌሎች የአውሮፓ ሀገራትን ታጥቃለች ሲሉም ተናግረዋል። አውሮፓውያን የዩክሬን አጋሮች ደግሞ ኪየቭ ከሩሲያ ጋር ለመደራደር ጠንካራ ቁመና ላይ መሆን እንደሚገባትና ወደ ድርድር ጠረጴዛ እንድትገባ ግፊት ሊደረግባት እንደማይገባም ያነሳሉ። ትራምፕ በበኩላቸው ምስራቃዊ አውሮፓዊ ሀገር የሰው ሀይል ሀብት እየመነመነ እንደሚገኝ አሳስበው ከሩሲያ ጋር ለማስማማት በፍጥነት ወደ ጠረጴዛ መምጣት እንደሚኖርባትም አጽንኦት ሰጥተዋል። የአሜሪካ ባለስልጣናት በየካቲት ወር በሳውዲ ዋና ከተማ ሪያድ ኮሬሲያ ባለስልጣናት ጋር ተገናኝተው የሁለትዮሽ ውይይቶችን ያደረጉ ሲሆን በዋናነት በቀድሞ ፕሬዚዳንት ጆ ባይደን ይፋዊ ግንኙነት ከተቋረጠ በኋላ አጠቃላይ የስራ ግንኙነት እንደገና በመንገድ ላይም ያተኮረ ነበር። የነገው የዩክሬንና የአሜሪካ ውይይትን በዋናነት ጦርነቱን ለማስቆም በሚችሉ ነጥቦች መካከል ያሉት ልዩነቶች ለማጥበብ ዋና ሚና ይኖረዋል ተብሎም ይጠበቃል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ሰሙት የወደድነው ዘገባ እስካሁን ያደመጧቸኋቸውን ይመስሉ ነበር። ቀጣይ በሌሎች ዘገባዎች እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበት። ሰላም በያላችሁበት ለእናንተ